በትናንትና ዕለት የቀሽም የሆነ የተራገበ የድምፅ ቅጅ አለ። ለዛ ድምፅ ቅጅ ምላሽ የሆን ዘንድ ነው አሁን የተገኘ ነው። ይሄ የአርቲፊሻል ኢንተለጀንሱ የድምፅ ቅንብር ነው። የድምፅ ቅንብሩ በራሱ ያዳመጠው ሰው ካለ እጅግ በጣም ስልት የሌለው ያልተዘጋጀ፣ የተቆራረጠ ይሄ በትንሹ እንኳን እኛ ኤዲት የምናደርገው በጣም ቀላል ኤዲተር ነው ማለት ነው። ይሄንን አርቲፊሻል ኢንተለጀንስ አዳምጣችሁ ከሆነ አይደለም ሌላ ቴክኖሎጂ ካብ ከት ራሱ ከት አድርጎ ድምጾችን ቀጣጥሎ የሚያሳይ ነው ማለት ነው። እና ከዚህ ከድምፅ ሪከርዱ ላይ በመጀመሪያ ከብልጽግና ጋር ተቀራርበን የሚለው ሁለት መቶ ስድስተኛና ሁለት መቶ አራተኛ ኮር ተቀራርበን እንሰራለን የሚለውን ወስደው ነው እንግዲህ ብልጽግና የሚለውን ቃል ጨምረው እዛ ውስጥ አስገብተው ከብልጽግና ጋር ተቀራርቦ ነው የሚለው ማለት ነው። ከዛ በተጨማሪ ባለችን እንገባለን ይላል ቀጁ ላይ ማለት ነው። ባለችን እንገባለን ማለት የተተኳሽ እጥረት አለብን፣ ነገር ግን ባለችን ወደ ጦር ወደ ውጊያ እንገባለን ለማለት የተጠቀመውን ወስደው እዛ ጋር የጨመሩት ማለት ነው። ከዛ በተጨማሪ ደግሞ እኛም ተዘጋጅተናል የሚለውን ለውጊያ ነው እኛም ተዘጋጅተናል የተባለ እኛ ዝግጁ ነን ባለችን ጥይት እንገባለን ሲባል እኛም ተዘጋጅተናል የሚለውን እያንዳንዱን ነገር ቆራርጠው ነው የድምጽ ቅጅ የሰሩት ማለት ነው። ይሄ በጣም ስርዓቱ የፕሮፖጋንዳ የድል የራበው መሆኑን ማሳያ ነው። ከዛም ባለፈ ደግሞ ስርዓቱ ጭንቅ ውስጥ የከተተ ነው ማለት ነው። ማህበረሰቡም ይህንን እውነት ብሎ የሚቀበል ማህበረሰብ ይኖራል ብለን አናምንም። ነገር ግን አንዳንድ ሰዎች በዚህ ሊታለሉ ይችላሉ። ይሄን ብሪ ይገባሉ ከሚል ነው ይሄንን ለመስጠት የፈለግነው። ከከሚሴ ከአጣዬ ለረጅም ጊዜ አንስቶ የታገለ ጀግና ዛሬ ላይ የሁሉ ጦር መሳሪያ ሲኖር፣ የሁሉ የቡድን መሳሪያ ሲኖር፣ የሁሉ የአማራ ሕዝብ የአማራ ልጅ ወጥቶ ለነጻነት ይታገላለሁ ሲል ድሮን ብቻውን በትግል ውስጥ ያለ ጀግና ዛሬ ላይ ለድርድር ይገባል ማለት ዘበት ነው፣ ዘበት ነው። ይሄ ማይሆንም ነገር ነው። ይህንን የሚቀበልም አካልም ይኖራል ብዬ አላምንም። በፍጹም ውሸት ነው ማለት ነው። ነገር ግን ስርዓቱ ግን ይህንን የወደቀ ምናልባትም ይሄ የድምፅ ኤዲተሮች በጣም የወደቁ ቴክኖሎጂውን ጭራሽ ሊጠቀሙ የማይችሉ ማይረባ ቅንብር ነው የተሰራ ማለት ነው። ምናልባትም እንኳን ሲቀናበር ቴክኖሎጂውን ከፍ አድርጎ ማቀነባበር ይችሉ ነበር፣ ተመሳሳይ ነገር ማድረግ ይችሉ ነበር። ነገር ግን ይሄ የተቆራረጠ ሐሳብ፣ የድምፅ ቶኑ በራሱ በጣም የተለያየ ነው ማለት ነው። ይህንን እንኳን ማቀናበር ያልቻለ ቀሽም ፕሮፓጋንዳ ለመስራት እየተሯሯጡ ነው። የፕሮፓጋንዳ ራብን ገጥሟቸዋል ማለት ነው። በሌላ በኩል ያሉት እና አርበኛ እያሱ አሁንም ድረስ ውጊያ ላይ ናቸው። ለዚህ አይነት ድርድርም ውይይትም በዛኛው አቅጣጫ ነው ያሉ። ያን ያህል በዚህ ውይይት አይደለም እኛ ጋር ሊወያዩ ስልካቸው ራሱ የሚሰራ አይደለም ሰርቶልን ማያውቅም በዛ በኩል ማለት ነው። ስለዚህ ዝም ብሎ የተሳሳተ ህብረተሰቡን እና ታጋዩን ውዥንብር ለመፍጠር ያለችን አንድነት የተጀመረውን አንድነት በወንድሞቻችን መካከል ልዩነት ለመፍጠር የተደረገ ሴራ ነው የተደረገ ሴራ ነው። አንድነቱ እንዳይመጣ እከሌ እንደዚህ ያለ፣ እከሌ እንደዚህ ያለ። የመጨረሻ የቀራቸው አርበኛ ተሾመኔ ነበር። እሱንም እሱንም ጭምር ውዥንብር ውስጥ ለመክተት የተደረገ ነው። ጫፍ እየደረሰ ስለሆነ አንድነቱ በዛ ልክ የተደረገ ነው ማለት ነው። እንግዲህ ስርዓቱ አይታችሁታል። አንድነታችን እንዳይመጣ በመካከላችን ሰዎችን አስገብቶ ነው የቆየው። ስለዚህ አሁን ላይ የመጨረሻ አንድነቱን ደፍረን ከግማሽ በላይ ተጉዘን ስንገኝ የራሱ የሆኑ ሰዎች አስገብቷቸው የቆዩ ሰዎች ወደ ጉድጓዳቸው እየዘለሉ እየገቡ ነው። የአንድነት ገመድን በጥሰን እየጣልን ነው። አንድነታችን እውን እያደረግን ነው ማለት ነው። አንድነቱን ጋርደውን የነበሩ ተራሮች ሄደዋል፣ ተንደዋል። አንድነታችን በመጋረጃ ጥለውን የነበሩ ተገፈዋል። ይሄ ሲገፈፍ የመጨረሻ ያለችውን ትንሽዬ ፕሮፓጋንዳ ለማሟላት ስለፈለገ ነው። መንግስት ይህንን አርቲፊሻል ኢንተለጀንስ ቅንብር ለቆ በመካከላችን እንዳንተማመን ለማድረግ፣ በመካከላችን አንድነት እንዳይኖር ለማድረግ ነው። አርበኛ ተሾመን ይጠረጥራል የሚልም ታጋይም የለንም። በሱም ውዥንብር ይገባል የሚል ህዝብም የለንም። እርግጠኛም ስለሆን በዚህ ልክ ነው ያለው ሁኔታ እና ይህን ለማለት ነው ማለት ነው። ወደ አርበኛ ነው ጥሩ አመሰግናለሁ። በጭራሽ የሚወራው ነገር ምንም ሊሆንም ሊታሰብም የማይችል ነው። ጭራሽ በሌሎችም የሚያናደይ ነገር ነው። እንደዚህ አይነት ነገር አስቤውም አልሜውም ማላውቅ ነገር የሆነብኝ እና ይህ ቅንብር ነው። ሰውን ወደ ፖለቲካ፣ ወደ ሚዲያ መውጣት የማይፈልገውን ወደ ሚዲያ ለመገፋፋት ወይም ደግሞ ሴረኛ ያልሆነውን ሰው ወደ ሴራ ለመገፋፋት ባትሞክሩ ጥሩ ነው። እንግዲህ ግራ የገባው ህዝብም አለ፣ ወይም ደግሞ ታጋይ በቃ በዚህ በትናንት በወጣው ቅጅ ግራ የተጋባው ታጋይም ህዝብም ካለ ምንም ሊሆን እንደማይችል አርገው እንጂ አማራ ፋኖ ሙሉ ቢገባም እኔ እንደማልገባ በራሴ ስለምተማመን ማለት ነው።